አደባባይ ላይ ሰዎች በጣም በሚያከብረው ቦታ ላይ ማታቀውን ጥያቄ ትጠየቅ ሴት ልጅ ሶሻል ሚዲያ ላይ መስራት ትችላለች አላቅም ማለት ይከብዳል። ይህ ታዳጊ ቁርአንን ያፈዘበት መንገድ እንዴት እንደሚያስገርመኝ አትጠይቁኝ። ሁሰይን መሐመድ ጣሂር ይባላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት የአለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምን አላችሁ ብለው የተከበራችሁ የአኑን የቁም ነገር ቤተሰቦች። ዛሬም ሪፋሪ ቡኑ አስተማሪ ወቅት ብሎ ተመልሰን መትል። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ይህን ቪዲዮ ይህን ጀማዕ እንደተቀላቀሉት በክብሮተንቀብዛለን። ይህም ቤት ሰብስክራይብ ማድረጋችሁ በርካታ ጥቅሞች አሉት። ከነዚህ ጥቅሞች ውስጥ አንዱ ማለት ነው ኸይር ነገር ነው የምታዩት ኸይር ነገር ነው የምሰሙት። አዳዲስ ትኩስ ትኩስ መረጃዎች እንዲሁም ደግሞ በኸይር መንገድ ላይ በኸይር መንገድ በጣም ብዙ ኸይር ስራዎች እንሻላ ከኛ ጋር አብራቸው በመስራት ትሳተፋላቸው ማለት ነው። ቁም ነገረኛ ከሆናቸው ሰብስክራይብ ያደረጋቸው ተቀላቀሉን። ወደ ዛሬ ቪዲዮ ናለ የዛሬ ቪዲዮ ስን ጀምሮ ማለት ነው። አንድ በጣም ደስ የሚል ዜና እየሰማን ሁላችንም ይሄን ነገር ሰምተን እንሞክረ ውስ ኡምራ በነፃ ምንም ሳትከፍሉ መሄድ ለምትፈልጉ በሙሉ ሳዑዲ አረቢያ መንግስት ሰሞኑ እስላማዊ የውድድር ጥያቄዎችን አዘጋጅቷል። ያን ውድድር ተወዳድራችሁ ጥያቄዎችን ከመለሳችሁ ያለምንም ወጪ ቪዛችሁ፣ ትኬታችሁ፣ ምግባችሁ፣ ሆቴላችሁ ተችሎ ለ15 ቀን ሂዳችሁ ዑምራ አድርጋችሁ ትመለሳላችሁ። እንዴት ነው መወዳደር የሚቻለው? ፕሌይ ስቶር ወይም አፕ ስቶር ላይ ኑሱ ካፕን ታወርዳላችሁ። ከዛ በፓስፖርት ቁጥራችሁ እና በኢሜይላችሁ አካውንት ከከፈታችሁ በኋላ ጥያቄዎቹ ይመጣሉ። ፊትለፊታችሁ ላይ አራት አይነት ጥያቄዎች አሉ። ከአራቱ አንዱን መርጣችሁ ትመልሳላችሁ። ያን ጥያቄ ከመለሳችሁ እንዳልኳችሁ ሙሉ ወጪያችሁ ተሸፍኖ ሙራሂዳችሁ በነጻ አድርጋችሁ ትመለሳላችሁ። ጥያቄው የጀመረው ኦክቶበር አንድ ላይ ነው። የሚያበቃው እስከ ኦክቶበር 30 ድረስ ነው። በየቀኑ አንድ አንዳንድ ጥያቄዎችን መሞከር ትችላላችሁ። በቀን አንድ ጥያቄ ብቻ ነው መሞከር የሚቻለው። እስከ ኦክቶበር 30 ጊዜ ያላችሁ ሞክሩ፣ ኡምራ በነጻ አድርጉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ይህ ለሙስሊሞች ትልቅ ድንና ትልቅ የመስራች ነው ምንችል ሰዎች ማለት ነው። ገና ነው ቀኑ እስከ ኦክቶበር 30 ነው። ስለዚህ ወይ ፕሌስቶር ወይ አፕስቶር ላይ ማኑ ሄና አፕሊኬሽን ንሱ ከሚባል አፕሊኬሽን አወርደን እንሞክረው እስቲ ሐይካ እኔም ኢንሻላህ አሁኑ ከዚህ ቪዲዮ በኋላ አውርጄው እሞክራለሁኝ። እናንተም አሁን ምንም በቃ መሞከር ነው መሞከር። ኢንሻላህ አይታወቅም፣ እኛ ሰበቡን እናድርስ እንጂ ማለት ነው፣ በነጻ ኡምራ ልናደረግ እንችላለን። ስለዚህ ሁላችንም እድላችን እንሞክር፣ እንጠቀምበት። እዚህ ጋር የተጻፈውን ጽሑፍ አያችሁታለ። ይህንን ጽሑፍ ቲክቶክ ሰርች ባር ላይ ወስዳችሁ ጽፋችሁ ሰርች እንድታደርጉት አልመክርም። ይህን ፎቶ ግን አያችሁታል። ይህን ፎቶ የፍልስጤም ነጻነት ትግል ላይ ኦር የነጻነት ትግል ላይ ሬዚስታንስ ላይ በጣም ቫይራል ከነበሩና መዋያ ከነበሩ ፎቶዎች መካከል አንዱ ይህ ፎቶ ነው። እዚህ ፎቶ ላይ ከወራሪ ሰራዊት ጋር በሚደረጉ መዋጃዎች ኦር ኮንፍሮንቴሽኖች ድንጋይ መወራወር ምናምን፣ አመጾች አንዳንድ አመጾች ነው ያሉና እዛ ላይ ያኔ እቺ ሴት በወራሪ ሰራዊት ስናይፐር እንዳትመታ እነዚህ አራት ወጣቶች ከበር አድርገው ሊያስመልጧት ሲሞክሩና እሷ ከምትመታ ራሳቸውን ለመስዋዕትነት አቅርበው ሴቶችን ምን ያህል ፕሮቴክት እንደሚያደርጉ ያሳየበትና በጣም መዋያ ከነበሩ ፎቶዎች መካከል አንዱ ነው። የካፕል ኦፍ ዬርስ አጎ በጣም በተደጋጋሚ በተግባር ያሳዩት ነገር ነው። በሴቶች ምን ያህል ፕሮቴክት እንደሚያደርጉ ምን ያህል የሞራል እና እንዳላቸው ምናምን ምናምን የታወቀ ነገር ስለሆነ የበለጠ ኤክስፕሌን አላደርግላችሁም። ለማንኛውም ግን ይሄንን ጽሁፍ ሄዳችሁ ቲክቶክ ሰርች ባለ ጽፋችሁ ሰርች እንድታደርጉት አልመክርም ያልኩት መጀመሪያ ላይ ቀልዴን ነው። ሶ ጎ ሰርች ት ናው። እውነት ለመናገር በዘመናችን ላይ ጀግና ወንድ ወይም ሴት ከፈለግን ማለት ነው ፍልስጤም ጋዛ ላይ ነው እናገኛቸው በቃ ሞትን ማለት ነው እንደ ተራ ነገር ነው የሚያዩት። እነሱ ጋ ሞት ፊት ለፊት ነው የሚጋፈጡት። እኛ የሆነ ነገር ሲፈጠር እግሪያጭ ኝ ነው አለ። እነሱ ለማያውቁት ሰው እንኳን ከበባ ይሰጣሉ። ሴቷ ከምትመታ እኛ እንመታ ብለው ከኋላ ሽፋን ሰጠው ይሮጣሉ። ጀግኖች ናቸው። ሀይቃ ከልብ ማለት ነው። ይህን ነገር አይታችሁታል ጋይስ? ትናንትና ኖርዌይ ከእስራኤል ጋር ጨዋታ ነበራት እና ኖርዌይ ከእስራኤል ማለት ነው ከዛ ክሪሲፋይ ላይ ልክ እንደዚህ በምታዩት መልኩ የሽንት ቤት መቀመጫ አድርገው የእስራኤል ባንዲራ ላይ ከዛ ታች እስራኤል የሚለውን አጠፍተው ቶይሌት ብለውታል ማለት ነው። እና እስኪ የሀሳብ አስተያየታችሁን ኮመንት ላይ ይፈልጋሉ። ዛሬ በስፋት መነጋገሪያ የሆነው ይህ መረጃ ነው። እንግዲህ ትናንትና ምሽት ላይ ኖርዌ ከወራሪያው እስራኤል ጋር የእግር ኳስ ጨዋታ ነበራቸው። ሲጫወቱ በጨዋታ ላይ አምስት ዜሮ አሸንፈዋል ኖርዌይ ማለት ነው እና በዚህ ጨዋታ ላይ ግን ማለት ነው አንድ ዌብሳይት ወይም አፕሊኬሽን ጨዋታውን የሚያስተላልፍበት ላይ ማስተላለፍ አፕሊኬሽን ነው። ይህ አፕሊኬሽን ከዚህ ቀደም በእርግጥን የሚያቸው ነበረ ያኔ መነጋገሪያ አልሆነም። አሁን ከዚህ ጨዋታ በፊት ከአንድ ወር በፊት ማለት ነው። አሁን ደግሞ እንደምትመለከቱት ባንዲራቸው ላይ መሀል ላይ የሽንት ቤት የመጸዳጃውን አስቀምጠው እንዲሁም ደግሞ ስማቸውን ማለት ነው ቶይሌት ወይም ሽንት ቤት ብለው ጽፈውት በዚህ መልኩ ዓለም ላይ መነጋገሪያ ሆኗል። በዛ ድገፋ ላይ ማለት ነው በሜዳው ላይ በነበረው ጨዋታ ላይ የፍልስጤም ባንዲራ ከፍ ተደርጎ ተውለብልቧል። ከፍልስጤም ጎን እንደሆኑ አሳይተዋል። ዛው ጨዋታው ሜዳ ላይ ነው። ከዛ በጨዋታው ደግሞ ገቢ ማሳቢያ ሲያበያ ወይም የደጋፊዎች ማለት ነው የትኬት ብር ለጋዛ የሚሰጥ እንደሆነ የኖርዌ መንግስት አሳውቋል። እጅግ በጣም የሚገርም ነው። አጠቃላይ የዓለም ሕዝብ ማለት ነው አሁን ወደ ጋዛ ፊቱን አዙሯል። ዛሬ እስኪ ሁለት ቪዲዮዎች እናወዳደር። እነዚህ ሁለት ጋዜጠኞች ከሰሞኖች የአልጀዚራ ጋዜጠኛ አይጥ አስደንግጧል። ብዙ ጊዜ መነጋገሪያ ሁና ነበር እና የደነገጠችበትም ሁኔታ በጣም የሚገርም ነበር። እና እኔ ይህንን ሳይት እዚ ያለኝ ይቺ ኢራናዊ ጋዜጠኛ ናት። እንደምናስታውሰው በኢራንና በእስራኤል በነበረው ጦርነት እርሷ የምትዘግብበት የቴሌቪዥን ቻናል እንግዲህ ህንፃው እየተመታ እንኳን ማለት ነው ቁጭ ብላ ስትዘግብ ታይታለች ማለት ነው። እና ሁለቱን ለማወዳደር ፈልጌ ነው ዛሬ ሪያክት ነው የምናደርገው። እስኪ እናቀሳስር፣ መጀመሪያች የአልጀዚራዋን ጋዜጠኛዋን እንመልከታት። ሞፍታ ብቻ ዋና ላማያ ለማቀሳሰር ነው። እናቺ ኢራናዊቷ ጀግንነቷ ትዝ ብሎኝ ነው። እስኪ እናንተ ሀሳባችሁን ደግሞ በኮሜንት አሳውቁኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሊመሸ በጣም ነው የምታቀሳስረው። ለማንኛውም ይሄን ቪዲዮ በስፋት ሶሻል ሚዲያ ላይ እየዞረ ይገኛል። ቻል ጀዚራው ጋር ጋዜጠኛ የሰሞኑን ቪዲዮ ነው። ከየት እንደመጣ ይጠበቅም። እንግዲህ የዛ ስቲዲዮ ውስጥ አይጥ የት እንደገባችም አልተገኘም ተብሏል። እና አስቡት፣ አይጧ ስተ ያው እኛም ብን ድንጭ እንችላለን። ያስደነግጣል። የአይጥ ነገር አይወራ አይወራ። ግን ሁለቱን ስታነጻጽሯቸው ደግሞ እዛ ጋር ቦምብ እየተ እንትን ያለ ሚሳኤል እየተተኮሰ ማለት ነው በቃ ቆርቆሯሽ ኮሽ ያለ አይመስልም እኮ በቃ ኮንፊደንሷ፣ ድፍረቷ ማለት ነው። ምንም በቃ አደነግጥም። ሌላ ደግሞ ጀግና አግኝተናል ማለት ነው። ኬት ከኢራን አደባባይ ላይ ሰዎች በጣም በሚያከብረው ቦታ ላይ ማታቀውን ጥያቄ ተጠየክ። ሴት ልጅ ሶሻል ሚዲያ ላይ መስራት ትችላለች። አላቅ ማለት ይከብዳል። በጣም ችን አላቃትን ማለት ይከብዳል። ሼክ ከአንተ በላይ ማናዋቅል السلام ጓደኞችህ ባሉበት ጓደኞችህ ባሉበት ባለቤትህ ክብርህን ሊነካ የሚችል ነገር አደረግ እሺ እናቴ እደውልሻለሁ ነገ ስለምትመጣ መግዛት ያለብሽ ነገር ዛሬ ግጂ እና እኔ እናተ ገረድ ነኝ እንዴ በመጡ ቁጥር ሁሌ እንደሰራተኛ ምለፋ እንዴ አስብ እንጂ ሌላ ሰው ማሰራት ትችላለህ እ ምን አልከኝ ፈገግ ብሎ ማለፍ እኮ በጣም ከባድ ነገር ነው፣ አይደል? ነፍስን መያዝን ይፈልጋል። ነቢ ስ ስለም እኮ እንደዛ ያደረጉት አይሻ እነ ሰይዲና አቡበከር እነ ዑመር ባሉበት አይሻ ቤት የነበሩት ነቢ ስ ስለም፣ አንደኛ የነቢ ስ ስለም ባለቤት ምግብ ላከች። እኔ በእኔ ቤት ምግብ እዛውን የሰበረችው ጣለች። ረቱ ሙኩም ብሎ ፈገግ ብሎ ያለፉት ነቢ ስ ስለም፣ እናታችሁ ቀናች ብሎ አይከብድም። እስልምና በባህሪው ነፍስን ማድረቅ ይፈልጋል። እጅግ በጣም ቆንጆና አስተማሪ ቪዲዮ ነው የተመለከትነው። በህይወታችን ላይ ብዙ አይነት ገጠመኞች ብዙ አይነት ችግሮች ብዙ አይነት ሰዎች ሊገጥሙን ይችላሉ ያኔ ከሰዎች ተሽለ ለመገኘት ማለት ነው እንደነሱ መሆን ሳይሆን ከነሱ የተሻለ ሰው ለመሆን አንዳንዴ ስሜታዊ ሆኖ ገንፍሎ ምናምን ሲመጣብህ አንተ ረጋ ብለህ ፈገግ ስታሳለፈው ነገሩ እኮ ፈገግ ለማለትም ረጋ ለማለትም ሊከብድ ይችላል ግን እንደ እንደሱ ስሜታዊ ሆነ ወይ እንደሱ የሚያደርገውን አክት አድርገና ነገ ሳይሆን ስትረጋጋ ፈገግ ስታሳለፈው ማለት ነው ከስጥሽ ላይ ተገኘ ማለት ነው። ስለዚህ እስልምናችን ረጋ ማለትን ሶብር ማድረግን ነገሮችን ማለት ነው ከመቻኮል ይልቅ ረጋ ብለን ፈግል ማሳለፍን ይመክራል። ስለዚህ ኢንሻአላህ በጣም ተመቺ ቪዲዮ ሁላችንም የምንጠቀምባት። አልተመቻችሁ አልተመቻችሁ ከተመቸ ላይ ካርጎ ሰብስክራይብ አድርጉ። ኢንሻአላህ የሰማንያ ሹ ቪ ቻሌንጅ ነው። ሁላችሁም ትናንትና ላይ አንዳንድ ኮመንታች ኮሜንት አይቻሉ ይሰብስክራይብ አድርጊ ያሉትና ምናምን የሚል አመሰግናለሁ። እናንተም ይሄ ቪዲዮ የምታዩው ሰብስክራይብ ያረጋችሁ ሰብስክራይብ ያረጋችሁ ተመልከቱ። አብራችሁ ኡምራ ሄዳችሁት አይደል? እንዴት አሳለፋችሁ? አብራችሁ ንገረኝ እስኪ። ደስ ደስ የሚል ነገር ያደረጋችሁት ንገረኝ እስኪ። ጠወፍን የነቢዩን ስለ ላ ሰለም መቃብር ዘየርን አብረን አረፋ ተራራ መሬት ጋ ወጥቶ ሳይሆን መሬት እዛው ቆመን ሐዲስ ተነገረን ከአንድ ሺህ በላይ ያሉ ሀሳብ ሰሃባ ያሉት የሞቱበትን መቃብር አብረን ወጥተናል። ብዙ ነገር አድርገናል። በጣም ደስ ብሎ ተመለስክ? አዎ። ማማን ግን ጥላት እኮ ነው የሄድከው። ማማን ጥላት ነው ሄድከው አይደል? አዎ። አልከፋህም ጥላት ስትሄድ? አንቺን ጥዬ አልሄድም አላልክም? ኡምራ ሲባል ጥላት ሄድ ያላህ ቤት ስለሆነ እኮ ነው ጥያል ሄድኩ ያላህ ቤት ባይሆን ኑሮ ጥላት አትሄድም ነበር አይደል? እነ ማማ ጋር ብርህኝ አብርህኝ አምጣ ብለህ ዱ አላደረግ? የአለም ሰው በሙላ ስኒማድ ጎዛን ትወስደ አድርግ ያለ የአለም ሰው በሙላ ሙስሊም አርጎዛ እንዲወስድ ዱ አደረግ። እዛ ሆነ ለእናተ ብቻ አደለማ ዱ አይረከቡ። ለአለም ሁሉ የአለም ሰው ሁሉ ሙስሊም ቢሆንም ባይሆን ምን ችግር አለው? ጀነት አይገባም። ስለዚህ ዓለም ነው። ለዛ ነው ሰው ሁሉ ሙስሊም መሆን አለበት ጀነት እንዲገባ። ለዛ ነው ዱዓ ያደረግከው። ክረምት ላይ በጣም ያለቀሰ ነበረ ሙመንት ነበረ። ወላሂ አፍጥራን አንድ ሰዓት ላይ ነብዩን አፈቁኝ ብሎ ያለቀሰበት ሙመንት አለ ከልጅ የማይጠበቅ በጣም ከባድ ስቶሪ ነበረውና ከዛ ደግሞ ልኬ ኡምራው ውድድር ሲኖር እንዳሸንፍ ዱዓ አድርግልኝ ያልኩት፣ አንተ ዱዓ አድርግልኝ ያሸንፋለሁ አልኩት። ታሸንፋለህ አለ። በቃ እሺ ካሸነፍኩ ምን ላድርግልህ ስለው ማልያ ግዛልኝ አለኝ። ከዛ እሺ አለ። የሆነ ቀን ግን አንተ አሸንፈ ትሄዳለህ፣ ከዛ እኔ ይሳል ኢንሻላ ውስጥ አለሁ። በቃ ምንም ገንዘብ ፈልግ ይወስዳለሁ አለኝ። ይሄ እንያውን አላህ ያየበት ይመስለኛልና ኡስታዝ በትሉ ደግሞ ይሄንን ነገር ስጦታ አደረገለት። በጣም ደስ ነበር። በዚህ ወግረ መንገድ እንደውም አላህ ያስተለን፣ ወላሂ አላህ ያክብረው፣ በጣም ትልቅ ሰው ነው። ያሰላም ያሰላም። እኛ እንመኝ እንጂ እኛ ከልባችን ከልባችን ማለት ነው ለዛ ነገር ጉጉት ይኖረን እንጂ፣ ኢንሻላህ አንድ ቀን መሳካቱ አይቀርም። አባት ለልጁ ቃል ሲገባለት ኢንሻላህ ውስጥ ሃሉና ሲል ብር ኖሮ ታለም እሱም በራሱ መንገድ አለ የሚሄደው ተሸልሞ ነው ነገር ግን አስቡት ብር ሳይኖሮ ምናምን ነገር በቃ እንዲህ ሲል አባት በቃ ከልብ ውስጥ ለነየተ ልጅም ማለት ነው ከልብ ፍላጎት ስለነበረ ተያይዞ እንግዲህ ኡምራ አደረጉ። ትናንትና ላይ የእኔ መንገድ ፕሮግራም ላይ ከማድረጋ ቁጭል ነበር እያየን የነበረው እና ስለ ኡምራ ሲነሳ ማለት ነው በቃ ማዕዘር በጣም ጉጉት ያላት ማለት ነው ኡምራ የማለት እና ሁላችሁም መስይዱ አድርጉ። እናንተም የኔን ቤተሰቦች ሁላችን ክራችን በላይ እናት አባቶቻችን እዛኛው ሰሞኑን ራሱ ስልክ የሚደወልልኝ የተለያየ ሰዎች መረጃ ይጠይቁኝ ስለ ዑምራ ማለት ነው። እና ሁሉም ለናት ለአባቱ ነው ሁሉ ማስደረግ የሚፈልገው። አሁን በዚህ ሳምንት ብቻ ወደ አራት ልጆች ጠይቁኝ ስለ ዑምራ መረጃ ማለት ነው። በናት የተነሳ በቃ የዑምራ መረጃ እንዳለ በላሁት እኮ አምሽክ አረኩት። እና ሁሉም ግን እናት አባቱን ነው ማስደረግ የሚፈልገው ኢንሻአላህ እኛም እንግዲህ አላህ እንዲያገራልን እኛም ሁላችንም ና አባቻችን ለሌም ዱ አርጉ፣ ለእናንተም ዱ አረጋለሁ። እኔም እናቴን ኡምራ እንዳስደርግ አርጉ። የትናንት ነው አጉጉት ይህን ቪዲዮ እያየች በዚህ የጻለች ነበር ሰትቀን አይነበረው ማለት ነው። ትናንት አብረን ነበር ቁጭር እያየን የነበረው አላህ ለሁላችንም ያገራልን እላቸዋለሁ። እስኪ እናንተም ዱ አርጉ። ይህ ታዳጊ ቁርአንን ያፈዘበት መንገድ እንዴት እንደሚያስገርመኝ አትጠይቁኝ። ሁሰይን መሐመድ ጣሂር ይባላል ልጁ። የአምስት ዓመት ዕድሜ ላይ ነበር ሲወለድ ገና ሁለት አይኖቹን አጥቷል። በሳዑዲ አረቢያ ሪያድ ነበር የሚኖሩት። አባቱ ህፃኑ እንዳይደብረው ብሎ ሬዲዮ ይገዛለታል። አባቱ መሐመድ ጣሂር ለልጁ የገዛለትን ሬዲዮ በአንድ የሬዲዮ ጣቢያ ላይ ለልጁ ከፍቶለት ይሄዳል። የስአሉነከ አኒል አንፋል። ይሄኔ ነው ልጁ ቁርአንን ማዳመጥ የጀመረው። ከሦስት ዓመታት በኋላ ከጅዳ ወደ መዲና ቤተሰቡ ይዘዋወራል። መዲና እንደደረሱም አባቱን ወደ መስጅደ ነበዊ ውሰደኝ ብሎ ይጠይቀዋል። አባቱም ይወስደዋል። በመዲና መስጊደ ነበዊ ውስጥ በተቀመጡበት ሰዓት አባት ሱረቱል በቀራን ማንበብ ጀመረ። ጥቂት ምዕራፎችን ቀርቶ ሲያቆም ልጁ ከዛቸው አያ ጀምሮ ቂርአቱን ይቀጥላል። አባት ደነገጠም ተገረመ። የሚከፈትለት የነበረው የሬዲዮ ጣቢያ ቁርአን 247 ነበረ። በዚህ ምክንያት ቁርአንን አፍዟል። አባት ልጁን ቁርአን ሀፊዝ ነው የሚለውን ለማረጋገጥ ወደ ብዙ የቁርአን ሊቃውንቶች ወሰደው። ልጁ ግን የተጀመረለትን አያ ሁሉ በሚገርም አቀራር ይጨርሳል። በዚህም ሀፊዝነቱ ተረጋገጠ። ቁርአን እንዴት ለልብ የገራ ቃል እንደሆነ ተመልከቱ። ከኤዲ ፕላስ ጋር ቤተሰብ ሆኖ ይቀጥሉ። እውነት ነው፣ እውነት ነው። ሁላችንም ከኤዲ ፕላስ ጋር ቤተሰብ ነን። አሪፍ አሪፍ ቪዲዮች እየለቀቁልን ነው። ከኤዲ ፕላስ ጋር ደግሞ ቤተሰብ ስትሆኑ እኛንም አትርሱን። ቤተሰብ እያደረጋችሁን አሪፍ መረጃ፣ የሚገርም እኛንም ሞቲቬት የሚያደርግ ነገር ነው የሰማነው ልጆቻችን ላይ ሆነ እኛንም አንድ ነገር ደጋግመን በሰማን ቁጥር፣ በተለይ በተለይ ደግሞ እንደ ቁርአን ያሉ ነገሮች ደግሞ ሲሆኑ ማለት ነው ቶሎ ወደ አእምሮአችን ሴቭ የሚደረግ የመያዝ ዕድሉ ቀላል ነው። ምክንያቱም አላህ ሱብሓነሁ ወተዓላ ቁርአን ገር እንዳደረገልን ለእኛም ስትነገረን በቃው ላይ ገር የሆነን ነገር ደግሞ ለመያዝ በቃ አድ ማዳመጥ ከልቡ ነው። ፍላጎታን ካለ ይመጣል። የሚገርም መረጃ ነው ሐቂቃ። አንዳንዴ አባት አሁን ሰበብ ነው፣ በቃ እሺ ነው፣ ሬድዋን አስቀምጦ ሄደ ማለት ነው። ልጅም አዳምጠ ትንሽ የሰበብ ነች በቃች ሬድዋ ማለት ነው። ትንሹ የሰበብ እኛም ትንሹ የሰበብ አድርገን ማለት ነው ነገ ላይ ትልቅ ትላል ልጆችን መፍጠር እንችላለን። ትንሽ ቁ ነው ትንሽ ሰበብ አርገን ምን አይነት ሰበብ እስቲች ቪዲዮ ሰምተን እንመለስ። አልሀምዱሊላሂ ረቢል ዓለሚን በዛሬው ቀን የተገኛችሁት የሌሊሳ ጀሚል ሰላም መስጊድ ጀማ የሆናችሁት ልጆቻችሁ ፊት ቆመን እንግዶቻችንም የመጣውን የቁርአን እርዳታ ለልጆቻችን በመስጠታቸው ያመጡልንም ይላኩልንም አለልከሪዎች አላህ ምንዳውን ይክፈላቸው። በአዱኒያ በአኪራ የፈለጉትን ነገር ከይሩን ጀነትን አላህ ይስጣቸው። እንግዲህ ከዚህ በመቀጠል ስለዚህ አጠር ያለች መልእክት ስለ ጀሚዩ ሰላም መዝጊድ መድረሳ ጉዳይ ለመግለጽ እፈልጋለሁ። ኡመታችን ቁርአንን ፈላጊ ነው። ለአላህ ያደረ ህዝብ ነው። መድረሳን ይወዳል ዕልምን ይወዳል በቁርአንና በሀዲስ የታጠረ ህዝብ ነው። ይህ ህዝብ ልጆቹን ለማስቀራት መድረሳ ለመስራት በጣም ተቸግሮ ነው ያለው። ይህ የምታዩት ግቢ የቢአይዲ የቀን ትምህርት ቤት ወይም የህፃናት ትምህርት ቤት ነው። ከመንግስት ጋር በመተባበርና ከአካባቢው ጋር ከትምህርት ቤት ኮሚቴዎች ጋር በመተባበር በተውስት ወስደን ነው ልጆችን በማስቀራት ላይ ያለ ነው። ስለዚህ አሁን ትምህርት ቤት ሲከፈት ልጆቻችን ቁርአን የሚቀርቡበት ቦታ ስለሌላቸው፣ ስለዚህ አለልከሪዎች አላህ ምንዳውን የሚከፍላችሁ ለአላህ ያደራችሁት ይሄንን ችግራችንን በማየት ይሄንን መድረሳ መሬት አለን፣ ባለን መሬት ላይ ደህና መድረሳ እንድትሰራልን እንጠይቃቸዋለን። በአላ በዚህ አካባቢ ደህና መድረሳ አቋቁማችሁልን፣ እኛም ከእናንተ ጋር ሁነን ዱዓይን ለምንላቸዋለን። እናንተም ከኛ ጋር ሆናችሁ አላህ ምንዳውን ይክፈላችሁ አላህ በአኪራ በጀነት ቤቱን ይስራላችሁ። ይህንን ስራ ላይ እንታውሉልን እየጠየቅን የመጣችሁ እንግዶችም ይህንን ጉዳያችንን፣ ችግራችንን ለሚመለከተው ክፍል አድርሳችሁልን ይህን ነገር አቋቁማችሁልን ለእናንተም አላህም እንዳሁን ይክፈላችሁ። እኛ የተውንም ዲን እናከብራለን፣ እኛንም ዲን እናከብራለን። ነገር ግን እኛ ሙስሊሞች በዚህ አካባቢ ያለ ነው ሙስሊሞች ካሉት የኦርቶዶክስ አባላት ጋር ተስማምተን፣ እነሱም ከኛ ጋር ተስማምተን ያሉት። ነገር ግን እነዚህ ፕሮቴስታንቶች እኛ መሀል ገብተው ቤት በመከራየት በአካባቢው ከቀበሌው ጋር ወይንም ደግሞ ከወረዳ ወረቀት በማምጣት ከወረዳም ደግሞ ተሰባስበው በማምጣት አካባቢያችን ለመያዝ ጥረት እያደረጉብን ነው። ለምን ልጆቻችንን እየለወጡብን ነው። ይደነሳል፣ ይጨፈራል። ስለዚህ ይሄ ነገር እንዳይሆን ከቀበሌም ጋር ትግል ላይ ነው ያለ ነው። የአካባቢያችን አባቱላ አባቱላችንም ኢማማችንም የመድረሳ ኮሚቴዎች ወጣቶች አሉን የመድረስ ኮሚቴዎችም ዛሬ ዛሬ ራሱ በቀበሌ ተገኝተን ከፍተኛ ክርክር ላይ ነው ያለነው። ስለዚህ እነዛ ሰዎች መጥተው ቦታ ይዘው ልጆቻችን ሳይለወጡብን አስፈላጊ እርዳታ ተደርጎልን ይህንም ነገር በከኛ ላይ እንድነሳልን ልጆቻችን ወደ እስልምናቸው አጥብቀው ይዘው እኛም ከእናንተ ጋር ሁነን መስጊድም እዛ ተሰርቶልን ይሄም ተጠናክሮ ዲናችንን ወደፊት እንድንገፋና ከአላ ጋር አንድ እንድንሆን አክብሮታችን እጠይቃቸዋለሁ። ይህን ነገር ከኛ ላይ እንድትሰረፍልን ጥረት እንድታድርጉልን በአላ ስም እጠይቃለሁ። አሁንኛ ትንሽዬ ሰብ ካደረገ ትንሽዬ ብር ካወጣን ማለት ነው ይህን የጀመረውን መስችል ወይም ማነው መድረሳ ጨርሰን ተማሪዎችን ምቹ ሆኖ እንዲቀሩ በት እናደርጋለን ማለት ነው። አያችው በቃ ትንሽ ነው። በቃ እኛ ደገፍ የምናደርገው ትንሽዬ ብር ከሰጠን ትንሽዬ ብር በዚች አካውንት ላይ ካስገባን መድረሳው ያልቃል። እነዚያ ተማሪዎቹ ወይ ቃሪዎቹ በተመያቸ ሁኔታ ውስጥ ቁጭ ብሎ ሲቀሩ ቁርአኑ የበለጠ ፍላጎት የመቅራቱ ይጨምራል። ወደ መድረሳ የሚሄድ ጉጉታቸው ይጨምራል። በፊት የሚቀሩት እንትን ላይ ነበረ፣ የመንግስት ቢሮ ውስጥ ነበር። አሁን በራሳቸው መድረሳ ላይ በተመቻቸው ሁኔታ እንዴት ነው ቁርአኑ ራሱ ጋር የሚወላቸው ቶሎ ወደ አምሮአቸው የሚያግቧቱ ነገር ማለት ነው። ከዛ እነሱ ደግሞ ነገ ተሻለ ቦታ ሲደርሱ ደግሞ ለእኛ ምን ሆነ ሰደቃተ ጃሪያ ነው በቃ። ነገ ትላልቅ ልጆች እየመጡ አሊሙ ሲመጡ ነገ እነሱ ሲያስቀሩናል ነገር ጭራሽ የማይቋረጥ ነገር እየሰራን ነው ማለት ነው። ይሄ ድል እንዳያመልጣችሁ፣ ተጠቀሙበት። አካውንት እንግዲህ ኮመንት ላይ የማለላችሁ ይህ ቻሌንጅ ጀመረው በዛድ ሚዲያ ከማል ማለት ነው። እንዲሁም በአሁን እንዲሁም አጠቃላይ ደግሞ ሑድሁል ጀማዕ በአጠቃላይ በመሆን የሚሰራው ስራ ነው። እንሻ አላህ ተባበሩን፣ አግዙን። በአላህ ፈቃድ የጀመርነውን መድረሳ እንጨርሳለን። የጀማዕ የዛሬ ቪዲዮ ይህን ይመስል ነበር። የዛሬ ቪዲዮ እንዳጅ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክም ያደረጋችሁ ላይክ አድርጉ። በቀጣይ ተፊያ ላይ ቪዲዮ እንገናኛለን። ሰላም አለይኩም ወረህመቱላሂ ወበረካቱ።